በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የደብረታቦር ዙሪያን ጨምሮ በበርካታ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል በበኩላቸው ፋኖ የአማራ ብሔራዊ የህልውና አደጋን ይቀለብሳል ያሸንፋልም ሲሉ ተናግረዋል። በዝርዝር መረጃችን ይዘነዋል። በሌላ በኩል ከትግራይ እንደተፈራው እሳቱ ተለኩሷል። ለተበተኑ የትግራይ ፖሊስና አድማ ብተና አባላት ጥሪ ተላልፈዋል። በርካቶች ጥሪውን እንደ ክተት ጥሪ ወስደውታል። የበሰበሰ ዝናብ አይፈራም ያለ የሚመስለው ሕወሓት ወደ አፍሪካ ህብረት ተማጽኖውን በላከ ማግስት አዳዲስ ወታደራዊ እንቅስቃሴዎችን ጀምሯል። እንቅስቃሴው የጦርነት ዋዜማ ላይ እንደሚገኝ ያሳወቀ ነው ተብሎለታል። በዝርዝር መረጃችን የምትሰሙት ይሆናል። በሌላኛው መረጃችን የሐኪሞቹን አድማና ተቃውሞ ተከትሎ ከአራት ኪሎ ከባድ ማስጠንቀቂያ ተሰጥቷል። አድማ በመቱ የጤና ባለሙያዎች ላይ እርምጃ እንደሚወሰድም አስጠንቅቋል። ከዚህ በተጨማሪ የጤና ባለሙያዎች እስር መቀጠሉን የንቅናቄው አስተባባሪዎች እየተናገሩ ነው። በዝርዝር መረጃችን ተሰሙታላችሁ።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 ይህ በእንዲህ እንዳለ አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነግሯል። ከሰሞነኛው የጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር በተያያዘ በመላ ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች አመልክቷል። የመንግሥት የጸጥታ ኃይሎች በተለይ በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ተናግሯል።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 አንድ የጎንደር ሆስፒታል ዶክተር እንደተናገሩት የጸጥታ ኃይሎቹ በምሽት ወደ ሐኪሞች መኖሪያ በመግባት በኃይልና በማንገላታት ባልደረቦቻቸውን በተሽከርካሪ ጭነው መውሰዳቸውን ተናግረዋል። እስሮች የባለሙያዎችን ክብርና ሰብአዊነት በሚነካ መልኩ መፈጸሙን የተናገሩት አስተባባሪው የጤና ባለሙያዎችን ለማሸማቀቅ ሆስፒታሎች በጸጥታ ኃይሎች ተከበዋል ብለዋል። በሆስፒታሎች ድንገተኛ ሕክምና አገልግሎት ሲሰጡ የነበሩ የጤና ባለሙያዎችም መታሰራቸውን የጠቆሙት አስተባባሪው አገልግሎቶች መቋረጣቸውን በመጠቆም ከዚህ በኋላ ሊመጣ የሚችለው ቀውስ ግልጽ ነው በማለት አስጠንቅቀዋል። በዚህ ሁኔታ ችግሮች ይባባሳሉ ሲሉ የመንግስትን እርምጃ የተቹት የንቅናቄው አስተባባሪ ከመንግስት የተሰጣቸውን ምላሽ የንቀትና መንግስት ነኝ ከሚል የማይጠበቅ ሲሉ ገልጸውታል። በይፋ እየደበደበ ክብራቸውን የሚነኩ ንግግሮችን እየተናገረ ከፍተኛ ዛቻና ኃይል የታከለበት ማስፈራሪያ እየፈጸመ ያለው መንግስት ነው ብለዋል። ይህ በእንዲህ እንዳለ አምነስቲ ኢንተርናሽናል በኢትዮጵያ በተለያዩ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል መግለጫ አውጥቷል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በበኩሉ የኢትዮጵያ የጤና ባለሙያዎች ፍትሐዊና ህጋዊ ጥያቄን በቅንነትና በግልጽነት መመለስ እንጂ ፍረጃ እስርና የኃይል እርምጃ ዘላቂ መፍትሔ አይሆንም ሲል ገልጿል። አገዛዙ ግን አድማ እያደረጉ መብታቸውን እየጠየቁ ያሉ ሐኪሞችን በሐሰተኛ መረጃ የተወናበዱ ናቸው ያለ ሲሆን፣ ጥቂቶቹም ጥፋትን አላማቸው ያደረጉ ናቸው ብሎ ወንጅሏቸዋል። በኢትዮጵያ የጤና ባለሙያዎች አድማ ዛሬም እየቀጠለ ሲሆን በሁሉም የሀገሪቱ አካባቢዎች ከኑሮና ከክፍያ ጋር በተያያዘ የቀረበው ይህ የስራ ማቆም አድማ የቀጠለ ቢሆንም አገዛዙ ጉዳዩን በማህበራዊ ሚዲያ የተሸወዱ ሐኪሞችና አሁንም ጥፋት የሚፈልጉ ናቸው በማለት ወንጅሏል። በሌላ መረጃችን አቶ ጀዋር መሐመድ ለብልጽግና ሰዎች ከበድ ያለ መልእክት አስተላልፈዋል። ትናንት ከሚዲያ ሚሊሻ እስከ ፋርሴ ቡላ ከአምባሳደር እስከ ሚኒስትር ያሉት የብልጽግና ደሴት ህልመኞች የኮሪደራቸውን ብልጭ ልጭ ሲለጥፉ አድሯል፣ ያሉት አቶ ጀዋር ሙሐመድ ሐኪሞች፣ መምህራንና ሌሎች ሙያተኞች ያነሱትን የዳቦ ጥያቄ ለማዳፈን ያለመው የሚዲያ ዘመቻ አካል መሆኑ ነው እንግዲህ ብለዋል። ልጆቼ ተራቡ፣ ደሞዜ ኪራይ መሸፈን ስላልቻለ ቤተሰቤ ወደ ጎዳና መውጣቱ ነው እያለ ለሚማጸን የመንግሥት ሠራተኛ የብልጭልጭ መብራቶችን ፎቶ ሲያሳዩ ማደር ኮሪደሩን ብላ እንደማለት ነው ብለዋል። ኮሪደር ወይ ዳቦ ሆኖ ከረሃብ አያስጥል፣ ወይ ቤት ሆኖ ከብርዳ ያድን ነገር ምን ያደርጋል ብለዋል። ለነገሩ ብልጽግናዎች አይፈረድባቸውም ይሉና አቶ ጀዋር ባለፉት ሰባት ዓመታት ከብልጭልጩ በቀር እዚህ ገባ የሚባል ሊያሳዩን የሚችሉት የልማት ስራ የለም በማለት ደምድመዋል። እንደ ተፈራው ጀኔራል ታደሰ ወረደ እሳቱን ለኩሰውታል። ለተበተኑ የትግራይ ፖሊስ እና አድማብተና አባላት ጥሪ ተላልፏል። በርካቶች ጥሪውን እንደ ክተት ጥሪ ወስደውታል። የበሰበሰ ዝናብ አይፈራም ያለ የሚመስለው ህወሓት ወደ አፍሪካ ህብረት ተማጽኖ በላከ ማግስት አዳዲስ ወታደራዊ እንቅስቃሴዎችን እያደረገ ሲሆን፣ እንቅስቃሴው የጦርነት ዋዜማ ላይ እንደሚገኝ ያሳወቀ ነው ተብሎለታል። በሌላ በኩል በጀኔራል ፍስሐ ማንጁስ የሚመራው የትግራይ ሰራዊት እንደ ጌታቸው ረዳ አይነት ባንዳ በትግራይ ታሪክ ታይቶ አይታወቅም ካለ በኋላም ጌታቸው ሰራዊቱን ለመበተን ተንቀሳቅሰዋል ሲል ወንጅሏል። የፌዴራል መንግስቱና ህወሓት ዳግም ወደ ግጭት ለመግባት እየተንደረደሩ ይመስላል። ከመሀል ሀገር የሚሰማው ህወሓትን አደብ አስገዙልን የሚለው የነ ሱሌማን ደደፎ ጩኸት ከህወሓት ጦር ሰባቂነት ጋር ተዳምሮ በእርግጥም ሁለቱ ኃይሎች ዳግም ወደ ደም አፋሳሽ ግጭት ለመግባት ጊዜ እየጠበቁ እንደሆነ አመላካች ነው። እንደ አቶ ጣማረዶም ላሉ የትግራይ ፖለቲከኞች አረዳድ የጊዜ ጉዳይ ካልሆነ በቀር ጦርነት መቀስቀሱ አይቀሬ ነው እየተባለ ነው። የጦርነቱን አይቀሬነት የሚያረጋግጥ ዜና ዛሬ ከወደ መቀሌ ተሰምተዋል። የክልሉ ቴሌቪዥን ጣቢያ ህወሓት ለተበተኑ የቀድሞ የትግራይ ፖሊስና አድማ ብተና አባላት ጥሪ ማስተላለፉ ተሰምተዋል። የቀድሞ የፖሊስ አባላቱ የጸጥታ ኃይሉን እንዲቀላቀሉ ጥሪ የቀረበላቸው የአዲስ አበባና መቀሌ ፍጥጫ እጅጉን በተጋጋለበት ሰዓት መሆኑ ትልቅ ፖለቲካዊ ትርጉም ተሰጥቶታል። ከዚህ በተጨማሪም ጀነራል ፍስሐ ማንጁስ የሚመሩት የክልሉ ሰላምና ጸጥታ ቢሮ በበኩሉ ከቀናት በፊት በፋና ቴሌቪዥን ቀርበው የትግራይ ጀነራሎችን ጉድ የዘከዘኩትን ጌታቸው ረዳን የትግራይ ሰራዊትን ለመበተን አሲረዋል ሲል ሌላ ክስ አሰምቷል። ጀኔራሉ በሚመሩት የትግራይ ሰላምና ጸጥታ ቢሮ በኩል ባወጣው መግለጫ ጌታቸው ህወሓትን ከድተው ወደ ብልጽግና መግባታቸው ሳያንስ አደብ አልገዛሉ ሲል ከሷል። ጌታቸው ከመቀሌ ተባረው ወደ የጠቅላይ ሚኒስትሩ አማካሪ ሆነው የአራት ኪሎ ቤተኛ ከሆኑ በኋላም ሰራዊቱን ለመበተን እያሴሩ ነው ብሏል። ቢሮው በመግለጫው ምንም እንኳን ጌታቸው ወደ ብልጽግና ቢገቡም የትግራይ የጸጥታ ኃይሎች ክፉ ተመኝተውላቸው አያውቁም ተብሏል። ጌታቸው የጸጥታ ኃይሉ አመራሮች ሊያስገድሉኝ ነበር ብለው ያቀረቡትን ውንጀላ ሐሰተኛ ነው ያለው ቢሮው የቀረበው ውንጀላ ሰራዊቱን ለማጥቃት ነው ሲል ከሷል። በአሁኑ ወቅት ጌታቸው የፈለገውን ፖለቲካዊ ልዩነት ይዞ ወደ ቀየው ተመልሶ ቢመጣም ማንም ጫፉን ሊነካው የሚችል እንደሌለ ለማረጋገጥ እንወዳለን ሲል ቢሮ አስታውቋል። ይሁን እንጂ ጌታቸው በተደጋጋሚ በሚዲያ በሰጡት ማብራሪያም ከአደገኛ የግድያ ወጥመድ መትረፋቸውን በመግለጽ ህወሓትና ጄኔራሎችን ጠምደው ይዘዋቸዋል። ቢሮ በመግለጫው ጌታቸው ከአዲስ አበባ እያቀረቡ የሚገኘው ውንጀላ ሰራዊቱን ለመበተን ያለመ ነው ሲልም ከሷል። ጌታቸው በስልጣን ላይ እያሉ ብዙ ነገር ተስፋ አድርጎ የነበረውን የጸጥታ ኃይላችንን ተስፋውን ለማምከን የሰራዊቱን ሁኔታ ለመረበሽናም ለማስራብ አቅደው ሲሰሩ ነበር ሲልም ወንጅሏቸዋል። ጌታቸው በስልጣን ላይ እያሉ ያደረጉት መከራ በታሰበው ልክ ሳይሳካ ሲቀር ደግሞ ሰራዊቱ በግልና በመሪዎቹ ተስፋ ቆርጦ እንዲበተን እየሰራ ነው ብለዋል ቢሮው። በትግራይ ህዝብ የትግል ታሪክ ውስጥ ብዙ ሺህ ውሸታሞችና ከዳተኞች አይተናል እንደ አቶ ጌታቸው ረዳ ግን አንድም ቀን የለም ሲል በባንዳነት ፈርጇቸዋል። በሌላ መረጃ የሐኪሞችን አድማና ተቃውሞ ተከትሎ ከአራት ኪሎ ከባድ ማስጠንቀቂያ ተሰጥተዋል። አድማ በመቱ የጤና ባለሙያዎች ላይ እርምጃ እንደሚወሰድም ማስጠንቀቂያው ያውሳል። ከዚህ በተጨማሪም የህክምና ባለሙያዎች እስር መቀጠሉን የንቅናቄው አስተባባሪዎች እየተናገሩ ነው። የጤና ሚኒስቴር በከፊል ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤናው ዘርፍ የሚደረግ አድማ እየተከለከለ መሆኑን በመግለጽ ወደ ስራ ለመመለስ ፈቃደኛ ባልሆኑት ላይ የህግ እርምጃ እንደሚወስድ አስጠንቅቋል። በሀገሪቱ የተጀመረው አድማ ዛሬ አምስተኛ ቀኑንም አስቆጥሯል። የጤና ባለሙያዎች ካንዶር በፊት ደሞዝን ጨምሮ በርካታ ጥያቄዎችን በማንሳት ከመንግስት በኩል ምላሽ እንዲሰጣቸው መጠየቅ መጀመራቸው ይታወቃል። በዚህም ጥያቄያቸው በ30 ቀናት ውስጥ ምላሽ የማያገኝ ከሆነ የስራ ማቆም አድማ እንደሚያደርጉ የገለጹት የጤና ባለሙያዎቹ ይህንን ተከትሎ ከ30 ቀናት በኋላ በከፊልና በአንዳንድ ቦታዎች በሙሉ የስራ ማቆም አድማ ከጀመሩ አምስተኛ ቀኑን ይዟል። አሁንም በአንዳንድ ምክንያቶች አመፁን ያልተቀላቀሉና አሁን እንዲቀላቀሉ ጥሪ በቀረበላቸው መሰረት ልክ እንደ ሐዋሳ ኢንተርን ሐኪሞችና ሬዚደንቶች ግቢውን ለቀው በመውጣት ላይ እንደሆኑ ተነግሯል። አንድ የጤና ባለሙያው ሐኪም ለመሆን ረጅም ዓመታትን በኋላም ስፔሻሊስት ለመሆን ሌላ ተጨማሪ ዓመታትን ይወስዳል የሚሉት በጥቁር አንበሳ ሆስፒታል የሕክምና ባለሙያ ሙያው ከተከፈለበትና ካለው ዋጋ አንጻር የሚከፈለው ክፍያ ተመጣጣኝ አለመሆኑን ገልጸዋል። በተጨማሪም ያለው የጤና ባለሙያ ቁጥር አነስተኛ በመሆኑ የሕክምና ትምህርት የሚሰጡ መምህራን በተመሳሳይ ሆስፒታል ወስዶ በታካሚ የማስተማር ግዴታ ያለበት ቢሆንም ለዚህ የተቀመጠ የክፍያ አሰራር ባለመኖሩ መመሪያ ሊዘጋጅ እንደሚገባ አንስተዋል። በመንግስት በኩልም አሁን ላይ የጤና ባለሙያዎች ለጠየቁት ጥያቄ ተገቢውና ቀጥተኛ ምላሽ ከመስጠት ይልቅ አንዴ ለዘብ፣ አንዴ ዛቻ የታከለበት መግለጫ እያወጣ ነው ሲሉ አንዳንድ የፖለቲካ ምሁራን እየገለጹ ነው። ነገር ግን የጤና ባለሙያዎችን ጥያቄ ለፖለቲካዊ ጥቅማቸው የሚያውሉት ቡድኖችና ግለሰቦች አሉ ብሎ የሚያምነው መንግስት በቀጣዮቹ ቀናት በሀገሪቱ የኢንተርኔት አገልግሎት ሊያቋርጥ እንደሚችል እየተነገረ ይገኛል። የጤና ባለሙያዎች የጀመሩት ትግል መምህራን ታክለውበት ነጩ አብዮት የተሰኘ አዲስ አበባን ይሞላታል የተባለለት ሰልፍ ሊካሄድ ታስቦ እንደነበረ የምናስታውሰው ነው። አሁን ላይ ደግሞ የታክሲ ባለሙያዎችና ሌሎች ትራንስፖርት ዘርፍ ላይ የሚሰሩ እኛንም ይመለከተናል፣ የእኛም ችግር ብዙ ነው በማለት በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ በአራቱም አቅጣጫ የተሰማው መረጃ መንግስትን ምቾት አልሰጠውም፤ የሚሉ የፖለቲካ ፓርቲዎች እና ግለሰቦች ተበራክተዋል። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። ደብረታቦር ዙሪያን ጨምሮ በበርካታ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አባል አርበኛ ሳሙኤል ባለድል ፋኖ የአማራ ህዝብን የህልውና አደጋ ይቀለብሳል እያሸንፋልም ሲሉ ተናግረዋል። በጎጃም ቀጠና ደንበጫና አደጋ ዳሞት ሰፊ ቀጠና የሸፈነ ውጊያ መደረጉን የተናገሩት የፋኖ የመረጃ ምንጮች በተለይም ባንጀኔ ቅቤ ገደል፣ ጉድባ፣ ሰቀላና ፈረስ ቤት ከተማ ዙሪያ በነበረ ውጊያ ያገዛዙ ጦር ከፍተኛ ጉዳት ደርሶበታል፣ ሲሉ ተናግረዋል። በትናንትናው ዕለት ያገዛዙ ጦር ደጋ ዳሞት ፈረስ ቤት ለሚገኘው ኃይሉ ስንቅና ትጥቅ ለማቀበል በሚል ከደንበጫ ከተማ መንቀሳቀሱን ተከትሎ የፋኖ ኃይሎች ተኩስ ከፍተውበት ውጊያ መቀስቀሱ የታወቀ ሲሆን በዚህም ከ30 በላይ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ጎጃም ሁለተኛ ክፍለ ጦር አስታውቋል። በፈረስ ቤት ከተማ ዙሪያ ከባድ ውጊያ የተከፈተበት ያገዛዙ ጦር ከባድ መሳሪያ አሻግሮ በዘፈቀደ ወደ ንጹሐን መኖሪያ ቤት መንደሮች በመተኮስ ወይዘሮ ቦሰና ታፈረ የተባሉ የስምንት ወር ነፍሰ ጡር መግደሉን የአካባቢው የመረጃ ምንጮች ነግረውናል። በጃዊ ወረዳም ፋኖ ወደ ጃሜሃላ ከተማ በመግባት ያገዛዙ ጦር ላይ በከፍተኛ ውጊያ ያገዛዙን የሻለቃ አመራር ጨምሮ በርካታ ወታደሮችን የሞትና የአካል ጉዳት አድርሶባቸዋል ተብሏል። በተመሳሳይ በደቡብ ጎንደር ዞን ደብረ ታቦር ከተማ ዙሪያን ጨምሮ ሶስት ወረዳዎችን የሸፈነ ውጊያ ነው ትናንት ሙሉ ቀን ሲደረግ የዋለው። በውጊያው የአማራ ፋኖ ብሔራዊ ኃይል ጎንደር ሜጀር ጄኔራል ውባንታ ባተኮር ውስጥ የሚገኙ ክፍለ ጦሮች በቅንጅት በመሆን ያገዛዙ ጦር ላይ ጥቃት መክፈታቸውን ነው የፋኖ አመራሮች ያረጋገጡት። በቀጠናው በተደረገ ከባድ ውጊያም በርካታ ያገዛዙ ወታደሮች በፋኖ ኃይሎች ሲገደሉ ጥቂት የፋኖ አባላት መቁሰላቸውን የመረጃው ምንጮቻችን ተናግረዋል። በዚሁ በጎንደር ቀጠና ደንቢያ የተለያዩ አካባቢዎች ውጊያ እየተደረገ ሲሆን በአርማጭሆ ደግሞ አገዛዙ የከባድ መሳሪያ ድብደባ እየፈጸመ መሆኑን ለማወቅ ተችሏል። ይህ በእንዲህ እንዳለ አገዛዙ ሰሞኑን ጽንፈኞች እጃቸውን ሰጡኝ በሚል በሚያራግበው የሚዲያን ዘመቻን በተመለከተ የተጠየቁት የአማራ ፋኖ ብሔራዊ ኃይል ማዕከላ ዊ ኮማንዳ አባል አርበኛ ሳሙኤል ባለ ድል መጀመሪያ የህዝብ ታጋዮች ያልነበሩ ሊገቡ ይችላሉ። ፋኖ ግን የአማራ ህዝብን የህልውና አደጋ ይቀለብሳል ያሸንፋልም ሲሉ ተናግረዋል። አገዛዙ ሰሞኑን በከተሞች ዙሪያ በአሰሳ የአርሶ አደሮችን የነፍስ ወከፍ መሳሪያ በመንጠቅና የገበሬ ጽንፈኛ በሚል እጅ የሰጡ አስመስሎ ማቅረቡ የተጋለጠ ሲሆን በሌላ በኩል ደግሞ በፋኖ አደረጃጀቶች ውስጥ አመራር እንደነበረ የነበረ ስሙ ሲጠቀስ የቆየው ጸዳሉ ደሴ በደብረታቦር እጅ መስጠቱን ብልጽግና አስታውቋል። አገዛዙ በተለያዩ ጊዜያት ተመሳሳይ ፕሮፓጋንዳ ሲያሰማ መቆየቱ የሚታወስ ሲሆን የፋኖ ኃይሎች በበኩላቸው አደረጃጀታቸውን እያጠናከሩ እንዲሁም ውስጣቸውን እያጠሩ ሲመጡ የተለያየ የግልና የብልጽግና ፍላጎት ተሸክሞ የገባው እየተለየ መውጣቱ አይቀርም ሲሉ ይናገራሉ። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን የምሽት መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። በያላችሁበት ሰላም ጊዜ የተመኘን